ከመጣቸው በፊት በጣም ብዙ ሰዎች የተለያየ አስተያየት እየሰጡ ሰምቻለሁ። ስለዚህ በመንፈሳዊ ጋብቻ ላይ ሁለት አካላት የዚህ የሁነቱ ባለቤቶች ናቸው። እነዚህ መንፈሳዊያን አባቶች እና ቅዱሳት መጽሐፍት ናቸው። ስለዚህ እያንዳንዱ መንፈሳዊ ጋብቻ ሲመሰረት እነዚህም የቤተ ክርስቲያን ሕግጋትና ደንቦች እንዲሁም የአባቶችን ምክር እና የቅድመ ጋብቻ አስተምሮ ያማከለ ነው። ስለዚህ ዲያቆን ዘላለምና እህታችን ናርዶስ ያነሳሁት ናርዶስ ከዚህ በፊት የእውነት አግብታ ፈታለች ወይ የሚለውን ጥያቄ ነው። አዎ ቀለበት አስራ ነበረ። ወቅቱም 2013 የኮሮና ወቅት ላይ ነበረ። በትናንትናው ነው ቪዲዮ ላይ የተሰጡ ኮመንቶች አሉ። አንዱ ምን ይላል? እኔ የምለው ይህ ሁሉ መረጃ የተሰራጨ ለምን መልስ አይሰጡበትም በባዶ ከሚታሙ ይላል። ይሄ እጅግ የሚደነቅ ሀሳብ ነው። እውነት እላችኋለሁኝ፣ እቺ ልጅ ከኦርቶዶክስ ፍቅር ይዟታል። ጥያቄ ጠይቃናለች፣ በአግባቡ እንመልስላታለን። እስቲ አዳምጧት፣ እናንተም ሙሉ ተጠቀሙበት፣ ሼር አድርጉት፣ አዳምጡት። ሌላኛው ደግሞ ተች ዝቅ ብዬ አንድ ኮመንት ላስነብባችሁ፣ ይሄኛው እረ፣ እግዚአብሔርን ፍሩ። ዲያቆን ዘላለም ያለው በአሁኑ ሰዓት ድሬዳዋ ስላሴ እያገለገለ ነው። መምህራችን መምህር ዲያቆን ዘላለም ታየ በትናንትናው ዕለት በዚህ ቅዱስ ቤተክርስቲያን እያገለገለ እንደሆነ መረጃውን አግኝቻለሁ ማለት ነው። ይህ በዚህን አስመልክቶ እንግዲህ ያለውን ቪዲዮ በደንብ አድርገን የምናየው ይሆናል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ወድና የተከበራችሁ የንቁሀን ሚዲያ ቤተሰቦች፣ እንደምናላችሁ፣ እንደምስቆያችሁ፣ እኔ አለሁ። እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይብዛላችሁ። የትዳችሁ ኦርቶዶክሳውያን ዛሬም በሁለት መረጃዎች ተመልሼ መጥቻለሁ። እንግዲህ ሰሞኑን እጅግ መነጋገሪያ የሆነው የአርቲስት ናርዶስ አዳነ እና እንዲሁም የመምህራችን ዳቆን ዘላለም ታዬ መጨረሻ ምን ሆነ የሚለውን አብረን እናያለን። ይህ ሁሉ መረጃ ተደማጭነት አግኝቶ ሊስፋፋ የፈለገው በምን ምክንያት ነው የሚለውን አብረን እንሰማለን። ነገር ግን መምህራችን ዲያቆን ዘላለም ታዬ የድቁና ክህነ ስላለው ነገሩን በትኩረት እንዲታይ ያደረገው ይመስለኛል እና ያለውን መረጃ ዛሬ ጥርት አድርገን ለመስማት እንሞክራለን እውነቱን ማለት ነው። ወደዛ ከመሄዳችን በፊት ግን ጾመ ሐዋርያት በዛሬ እለት ገብቷል። ስለ ጾመ ሐዋርያት ከመምህራችን ትንሽ እንሰማለን። እንግዲህ የመምህራችን መምህር ዲያቆን ዘላለም ታየውን ጉዳይ በትኩረት እንድናየው ያደረገን አንደኛው ዋነኛው ምክንያት ያነሳችው ነገሩን ጀመር ያነሳችው ሊያሽው ናት። እንግዲላችሁ እንደምታውቋት ይህን ነገር እሷ አነሳች፣ ይህ መረጃ እንዲስፋፋ ሆነ። ከተስፋፋም በኋላ ወደ መምህራችን ዲያቆን ዘላለም ታየ ጋር ሄዷል ነገሩ፣ እና የሄደበት ምክንያት ምንድን ነው የሚባለው፣ የእነሱ የሁለቱ ግንኙነት ቅርርባቸው ምንድን ነው የሚለውን እስኪ መረጃውን በደንብ አድርገን እንሰማለን። እስከ ቪዲችን ፍጻሜ ድረስ ከቆያችሁን ማስደምጣችሁ ይሆናል። ሁላችሁም ቪዲዮን ላይክ በማድረግ ጀምሩት። ወደ ቅድሚያ ወዳደረግኩት ቪዲዮ ስዳችኋለውኝ፣ ተከታተሉኝ። ወደ ቪዲዮ እንዳለን አሁን እኛ ለምን እንጾመዋለን ከተባለ እኛም የሐዋርያትን ትምህርት ነው የያዝነው። እኛም የሐዋርያትን እምነት ነው የያዝነው። እኛም የሐዋርያትን ስርዓት አምልኮ ነው የያዝነው እኛም የሐዋርያትን ክህነት ነው ያለው። ስለዚህ የሐዋርያትን ጾም እንጾማለን። ሐዋርያት መሰረታቸው ክርስቶስ አይደለ፣ እኛ ክርስቶስን ለመምሰል ኤፌሶን 2:20 ላይ በነቢያትና በሐዋርያት መሰረት ታንጻቸዋል በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። ስለዚህ እኛ የነቢያትን ጾም እንጾማለን፣ የሐዋርያትን ጾም እንጾማለን። ምክንያቱም ነቢያትም ሐዋርያትም የሰበኩት ክርስቶስ አንድ የሚያደርጋቸው እሱ ነው። ኦሪት ወነቢያት ወንጌል ሰበኩ በክርስቶስ ኦሪት ነቢያት ወንጌልም ክርስቶስን ሰበኩ ብሎ ቅዱስ ሄሬኔዎስ በሃይማኖት አበው ምዕራፍ ሰባት ላይ እንደነገረ ማለት ነው። ስለዚህ የሐዋርያት እምነት እምነታችን ስለሆነ ቤተክርስቲያን ሐዋርያዎች ስለሆነች የሐዋርያትን ጾም እንጾማለን። ሐዋርያት ልክ ጾሙን ጾመው ይህን ክፉ ዓለም በእምነታቸው ድል ነስተው ወንጌልን ሰብከው ሩጫቸውን እንደጨረሱ ሁሉ እኛም በዚህ ክፉ ዓለም ድል እንድንነሳው ወንጌልን በሕይወት እንድንኖር ከሐዋርያት እንመረናል ማለት ነው። እና ይህንን ጾም ማንኛውም ክርስቲያን እድሜው ከሰባት ዓመት ጀምሮ ያለ በጣም ከታመመና በጣም ከደከመ ራሱን መቆጣጠር ካቃተው አረጋዊ በስተቀር ሁሉም ክርስቲያን ሊጾሙ የሚገባ ክርስቲያናዊ ጾም ነው። እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባት ጾማት አሉ። ከዚያ መካከል አንዱ ነው። አንዳንድ ግን የምታዘበው ምንድን ነው? አንዳንድ ሰዎች ይሄ እኮ የቄሶች ጾም ነው ስለዚህ እኔ ቄስ አይደለሁም፣ እኔ መነኩሴ አይደለሁም፣ መነኩሴ አልገደልኩም እያሉ ላለም ጾም ምክንያት ሲደረድሩ እንመለከታለን። ውድ ክርስቲያኖች ምክንያት በሃይማኖት አያዋጣም። ምክንያት የሚያዋጣ ቢሆን ኖሮ አዳም አይጠየቅም ነበር። አዳም እኮ ፀበለስን ለምን በላህ ሲባል ምክንያት አቅርቧል አይደል? ሴቷ አስተሳተቺ ነበር ያለ። ግን ከተጠያቂነት አልወጣ። የሚስትን ቃል ሰምተሃልና ተብሎ ነው የተፈረደበት። ሄዋን በራሷ ምክንያት አምጥታ ነበረ እባብን። ለምን ነጻ ፈቃድ ነበረሽ፣ ለምን ሰማሽ? ከተጠያቂነት አልወጣችም? በብሉይ ኪዳን ብዙ ሰዎች እግዚአብሔር ሲያዘዛቸው ምክንያት ፈጥረው ነበረ ሙሴ ወደ ግብፅ ለላከ ሲባል ዲዳነኝ መናገር አልችልም ብሎ ነበረ። አሮን አፍ ይሆናል ተብሏል። ኤርሚያስ እንዲያገለግለው እግዚአብሔር በጠየቀው ጊዜ ገና ሕፃን ነኝ ትንሽ ነኝ ብሎ ነበረ። ትንሽ ነኝ አትብል ብሏል። በትንሽነቱ እንዲያገለግለው እግዚአብሔር መርጦት ነበረና፣ በመጨረሻው ሰዓትም እኮ በግራ የሚቆሙት ሃጣን ምክንያት ያመጣሉ። ብራ ባላበላችሁ እያለ ሲጠይቃቸው መቼ ተርበህ አላበላህ ብለን ነው ብለው ይናገራሉ። መንደሶ ግን ክርስቶስ ምነው የሚላቸው ከነዚህ ከታናናሾች ለአንዱ ያላደረጋችሁት ለእኔም ያላደረጋችሁትንም ይላል። ስለዚህ ውድ ክርስቲያኖች የካህን ወይም የቄስ ነፍስ የተለየ ነፍስ የለውም። የክህነት አገልግሎት ራሱን የቻለ አለ እንጂ የካህናት የተለየ ጾም የለም። ስለዚህ ሁላችንም ብንጾሙ ይሄ የሚገባ ጉዳይ ለመምራችን ቃሉ ያሰማልን። አሁን ደግሞ አንድ አጣሪ ያለ ቪዲዮ ላስደምጣቸው ወደ ወንድማችን ይሁን የሰማዕቷን ሄድና እስኪ ምላሽንም አብረን እየመለስን የራሳችን ሀሳብምን አንጸባርቅ። ሆና እስኪ ሰምተናት እንመለስ። ልጅቱን አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ህያው አምላክ እያለ ፍጡር ካመለፉ ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ፣ አድርሱላት አድርሱላት። ከጸበልና ከእምነት ይልቅ ሶፍትና ባዝሊንን ከመረጡ አታስጨንቋቸው። ከምስጋናና ከዝማሬ ይልቅ ጭፈራን፣ ዳንስን፣ ግልሙትናን ከፈለጉ አታስጨንቋቸው። ከፈራጅነቱ ይልቅ አማላጅነቱን ከመረጡ አታስጨንቋቸው። ከቅዳሴ ይልቅ የልሳን ጋጋታ ተመረጡ አታስጨንቋቸው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን ኦኬ እንግዲህ ቺ ፕሮቴስታንት እህታችን አታስጨንቋቸው የሚል ቻሌንጅ ከፍታ፣ እንግዲህ እንደዚህ አይነት ነገር እየተናገረች ነው ያለችው። ቻሌንጁን ከጀመረችው አይቀር ወንድማችን ስማትም መልሶታል። እኔም አንድ ሁለት ነገር ልጨምር እርቃንን አናከብርም ብለው በየፓስተሮች ስር ስለሚንበረከኩ አታስጨንቋቸው። የጌታችን የምራታችን የኢየሱስ ክርስቶስን ጌትነት ክደው አማላጅ ነው ስለሚሉ አታስጨንቋቸው። ማን አንድ አህዱ መጽሐፍ ቅዱስ ተሰጥቶን ስልሳ ስድስቱን ስለሚቀበሉ አታስጨንቋቸው። ቤተ መቅደሱን ክደው በአዳራሽ እንደፈለጋቸው የዝሙት መንፈስ ስለሚያራምዱ አታስጨንቋቸው። ብዙ ማለት እንችላለን፣ ነገር ግን የሚጠቅም ነገር አይደለም። እስኪ ወደ ወንጌሉ እንሂድ።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 ቅዱሳንን በእግዚአብሔር ባከበራቸው ክብር እናከብራቸዋለን። ሰማይታትን ሰማይታት ነቢያትን እግዚአብሔር ባከበራቸው ክብር መጠን እናከብራቸዋለን። ኢየሱስ ክርስቶስን እስካላችሁ፣ እርሱን በእውነትና በኃይል እንሰብከዋለን። ክርስቶስ ለዚያ ነው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው። በእኛ ቤት ክርስቶስ አልተሸፈነም ወገኖች

በማህሌቱ በቅኔው በአውደ ምረቱ በሚሰበከው ወንጌል በስብከቱ ጌታችን ምራይታችን ኢየሱስ ክርስቶስ እንደሚሰበክ ይህን ጠንቅቀን እናውቃለን። ያ ቃሉ እንደው ዝም ብሎ ለመተቻቸት ካልሆነ በስተቀር ማለት ነው። እቺን ቅድስት ቤተክርስቲያን ደግሞ ለማወቅ ጠጋብላችሁ መማር ያስፈልጋል። ከነ ስርዓቷ ጭምር እጅግ የሚማርክና የሚደንቅ ቅድስት ቤተክርስቲያን ነው ያለ ነው፣ ትክክለኛው ጌታችን መሬታችን ኢየሱስ ክርስቶስ የሚመለክበት ቦታ ነው ያለ ነው። ስለዚህ እነሱ ለማን ራሱ እንደሚሰግዱ የት ቦታ እንደሚሰግዱ፣ ማን እንደሚያመልኩ ራሱ ጠንቅቀው የሚያውቁት አይመስለኝም። ለምን ጌታችን መሬታችን ኢየሱስ ክርስቶስን አማላጅ ነው የሚሉት? አማላጅ እያሉ ማን ነው ፈራጁ? በዛ ላይ ጌታ ነው ይላሉ። ጌታ ከሆነ ደግሞ ይፈርዳል እንጂ አያማልድም። ስለዚህ ጌታችን ራሱ በስለ ስርዓት የሚያውቁ አይመስለኝም እና በዚህ ጉዳይ ላይ በጣም የሚያሳዝን ነገር ነው። ከጨለማ ወደ ብርሃን እንድትመጡ በዚህ አጋጣሚ ጥሪ አቀርብላችኋለሁ ማለት ነው። እስኪ ወደ እለቱ መረጃችን ሂድና ያለውን ነገር እንድከታተልና እንመለስ። እስኪ ኦኬ። ውድ ቤተሰቦቻችን ሁለት ነገር እየመጥቻለሁኝ። የመጀመሪያው እንግዲህ በትናንትናው በተለቀቀው ቪዲዮ ላይ እጅግ የሚገራርሙ ሀሳቦች እየተንጸባረቁ ነበረ። ብዙ ነገሮችን ያየን ነበረ። እኛ ደግሞ ይህን ቪዲዮ ለማሳየት የሞከር ነው ያለውን እውነት ምንድነው ነው ለማለትና ለማጣራት ያክል ነው። እንግዲህ እንደዛ ስንለፋ የነበረው እንግዲህ ወንድማችን መምህር ዲያቆን ዘላለም ታዬ እንደ አንድ የቤተክርስቲያን አገልጋይ እንደሆነ እሷ ደግሞ ከእሷ ጋር እየተነሱ ያሉ ሀሳቦች ብዙ ነገሮች እየተወሩ ስላሉ ይህ ዲያቆን ዘላለም ታየ በእውነት ክህነቱን አፈረሰ በሚል እኛም እዚህ ጉዳይ ላይ እንድንገባና ነገሩን በስፋት እንድናየው አድርጎናል ማለት ነው። ስለዚህ ያን በማስመልከት እንግዲህ እስኪ የትናንትናው ቪዲዮ፣ በትናንትናው ቪዲዮ ላይ የተሰጡ ኮመንቶች አሉ። አንዱ ምን ይላል? እኔ የምለው ይህ ሁሉ መረጃ የተሰራጨ ለምን መልስ አይሰጡበትም በባዶ ከሚታሙ ይላል። ይሄ እጅግ የሚደነቅ ሀሳብ ነው። እውነት እላችኋለሁኝ፣ በጣም የሚደነቅ ሀሳብ ነው። ሌላኛው ደግሞ እተች ዝቅ ብዬ አንድ ኮመንት ላስንብባቸው ይሄኛው እረ፣ እግዚአብሔርን ፍሩ ዲያቆን ዘላለም ያለው በአሁኑ ሰዓት ድሬድዋ ስላሴ እያገለገለ ነው። መምህራችን መምህር ዲያቆን ዘላለም ታዬ በትናንትና ዕለት በዚህ ቅዱስ ቤተ ክርስቲያን እያገለገለ እንደሆነ መረጃውን አግኝቻለሁ ነው ማለት ነው። በዚህ አስመልክቶ እንግዲህ ያለውን ቪዲዮ በደንብ አድርገን የምናየው ይሆናል ማለት ነው። ተወዳጁ አርቲስት ናርዶስ አዳነ በቤተ ክርስቲያን ስርዓት ልታገባ ነው። ጋብቻውም የሚፈጸመው በስርዓተ ተክሊል ነው የምታገባውም ዲያቆን ዘላለም ታየን ነው የሚሉ ወሬዎች በሰፊው ሲሰራጩ ሰምተናል። በተጨማሪም ናርዶስ ከዚህ በፊት የእውነት አግብታ ፈታለች? እነዚህንና መሰል ጥያቄዎችን አጣርቼ መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በመንፈሳዊ ሕይወቷ ጠንካራ እንደሆነች በቅርብ የሚያውቋት ብቻ ሳይሆኑ በማህበራዊ ሚዲያዎች የሚከታተሏት ሁሉ የሚመሰክሩላት ሀቅ ነው። ቤተ ክርስቲያኒቷ የምታቀርብላትን ጥሪ በመቀበል ከቤተ ክርስቲያን ጎን መሆኗን በተደጋጋሚ ያስመሰከረች ሲሆን በተወለደችበት ዲላ ከተማም በራሷ ውጪ በርከት ላሉ ጊዜያት ጉባኤ እንዲካሄድ ና ወጣቶች ስለ ሃይማኖታቸው የበለጠ እንዲያውቁ የሚያስችል መድረክ በመፍጠሯ የዲላ ከተማ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረገነት ቅዱስ ሚካኤል ወቅድስት ማርያም ቤተ ክርስቲያን ሰበካ ጉባኤ የምስጋና የምስክር ወረቀት ሰጥቷታል። ኦኬ ዚጋ እናቁሙ ና ኤታችን አርቲስት ናርዶስ አዳነ ከቤተ ክርስቲያን ጎን በመቆም ብዙ ስራዎችን እንደሰራች እናውቃለን። የተለያዩ ቪዲዮዎችም እየወጡ ነው ሰሞኑ ያሉት። እህታችን የቤተ ክርስቲያን ልጅ ናት፣ እንዲሁም የቤተ ክርስቲያንም አገልጋይም ጭምር እንደሆነች የሚያሳይ ነገር ነው ናት። ይሄ የማይደበቅ ነገር ነው። ነገር ግን ዋናው እኛ አሁን ይህን ሀሳብ በትኩረት እንድናየው ካደረገን መካከል እህታችን አርቲስት ናርዶስ አዳነ ከዚህ በፊት ልታገባ ታይታ ቀለበት እንዳደረገች ና ለብዙ ጊዜ ቀለበት አድርገው እንደቆየች መረጃዎች እየተሸራሸሩ ነው። ያሉት ከዛ በዚህ መካከል እንዴት ነው ዳቆን ይህን ነገር የሚያደርገው የሚለው ተነሳና ነገሩን እኛ በትኩረት እንድናየው አድርጎታል። ማነው? እስኪ እንቀጥል። እስኪ በመጀመሪያ ያነሳሁት ናርዶስ ከዚህ በፊት የእውነት አግብታ ፈታለች ወይ የሚለውን ጥያቄ ነው። አዎ ቀለበት አስራ ነበረ። ወቅቱም 2013 የኮሮና ወቅት ላይ ነበረ የሷና የጮኛዋ የአሬድ ሰለሞን ቤተሰቦችና የቅርብ ሰዎቻቸው ብቻ በተገኙበት ነበረ የቀለበትን ስርዓታቸውን በዝግ ያካሄዱት። ከቀለበታቸው በኋላም በተለያዩ ፎቶዎቿ ላይ እስከ 2021 ዓ ም በፈረንጆች ማለት ነው ድረስ የቃል ኪዳን ቀለበቷን ታደርገው ነበረ። እስከ 2021 በፈረንጆች መጨረሻ አካባቢ ድረስ ካለ ቀለበቷ ፎቶዎቿን አናይም ነበረ። ይሄው ዋቸው ፎቶዎቿን እንዳለ ቀለበት አድርጋ ትታያለች። የቃል ኪዳን ቀለበት ነገር ግን ከጮኛዋ የአሬድ ሰለሞን ጋር መቼና እንዴት እንደተለያዩ የተጣራ መረጃ ባይኖረኝም ከ2021 በፈረንጆቹ መጨረሻ ጀምሮ ቀለበቷን አውልቀዋለች እናም ናርዶስ እና ያሬድ ሰለሞን እጮኛሞች ሆነው ቀለበት አስረው እንደነበረ እንጂ ጋብቻቸውን ፈጽመው እንደነበር የሚጠቁም ምንም አይነት መረጃ አላገኘውም እውነት ነው ናርዲ እጮኛ ነበራት ቀለበትም አስራ ነበረ ቀለበቷንም ለረዥም ጊዜ ጣቷ ላይ አይተነዋል። ነገር ግን ከ2021 በፈረንጆቹ መጨረሻ ጀምሮ የትኛውን ቦታ ላይና የትኛውን ፎቶ ላይ ቀለበቷን አድርጋ አይተናት አናውቅም። በእርግጥ ቀለበት ማውለቋ ብቻ ተለያይተዋል አያስብለንም። ሰው ቀለበቱን ከመለያየት ከፍቺ ውጪ በውፍረትና ባለመመቸት ሊያወልቅ ይችላል። ነገር ግን ኦኬ፣ ባለመመቸት ቀለበቱን ሊያወልቅ ይችላል። ትክክል ናት። ግን ባለመመቸት ቀለበቱም ተወልቆ እንደዚሁ በባዶ ሊሆን አይቻልም። ለምን ሰፋ ያለ ነገር ተገዝቶ መደረግ አለባት። ይህን ምን ያሳየናል? ሙሉ በሙሉ ከዛኛው ጋር ግንኙነት እንዳቆመች ነው የሚያሳየን ማለት ነው። ለምን ገዝታ መተካት ትችል ነበር በሚለው እናያዘው እና እስኪ እንቀጥል። እስኪ ናርዲና ያሬድ እንደተለያዩ የሚጠቁሙ የተለያዩ መረጃዎችን በማግኘቴ ነው ተለያይተዋል ወደሚለው ድምዳሜ የደረስኩት። በሁለተኝነት የምናነሳው ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታይ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታየና ተዋናይት ናርዶስ አዳነ በቤተ ክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱ አብረውን የተማሩት በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይሄ ይመስለኛል። የሚገርማችሁ ነገር በዛሬው ዕለት እንኳን ሁለቱም ድሬዳዋ ስላሴ ቤተ ክርስቲያን በአገልግሎት ላይ እንደሆኑ መረጃ አግኝቻለሁ። ኦኬ ነገሩን ጥርት አድርገን ለማየት ያክል እስኪ እያቆምን እኛም አንዳንድ ሀሳብ እንስጥበት። በቅዱስ ስላሴ በቅዱስ ስላሴ ድሬዳዋ ቤተ ክርስቲያን መምህራችን ዲያቆን ዘላለም ታየ እና አርቲስት ናርዶስ አዳነ አብረው ታይተዋል እየተባለ ነው። በትናንት ነው ያለት። እንግዲህ መታያታቸው አይከፋም። ለምን ሁለቱም ኦርቶዶክስ ስለሆኑ እንዲሁም በአገልግሎት ሊገናኙ ስለሚችሉ እንዲሁም ወንድማችን ዲያቆን ዘላለም ታየ ከተለያዩ አርቲስቶች ጋር አብሮ ብዙ ስራዎችን እንደሚሰራ ይታወቃል፣ ይሰራልም። ለዛም ሊሆን ይችላል አብረው ይተገናኙበት በዚህ የያዘው ነገር። ግን መገናኘታቸው ይህን ነገር እንዲያስፋፋ ትልቅ ጫና ፈጥሯል። እዛ ጋር መታየታቸው ይህ ነገር እንዲወራ ትልቅ ነገር ሆኗል ብዬ አስባለሁ። እስኪ እንቀጥል። እስኪ አገልግሎት ላይ መታየታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው ዲያቆን ዘላለም ታዬ አሁን ላይ ትውልድ እየቀረጹ ካሉ የኦርቶዶክስ ተዋሕዶ ወጣት መምህራን መሃል የሚጠቀስ ነው። ከናርዲም ጋር ሆነ ከተለያዩ አርቲስቶች ጋር በተለያዩ አገልግሎቶች ላይ ይታያል። ዲያቆን ዘላለም በአዲስ አበባ ከተማ ገርጂ አካባቢ ነው ተወልዶ ያደገው። ከልጅነቱ ጀምሮም የገርጂ ማርያም ቤተክርስቲያን አገልጋይ ነው። ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ተመርቋል። ነገር ግን በተመረቀበት ሙያ አልሰራበትም። ትኩረቱን በቤተ ክርስቲያን አገልግሎት ላይ አድርጓል። በራሱ በከፈተው የዩትዩብ ቻናል ላይም ሮብ ሮብ ስለ ጋብቻ ያስተምራል። እናም ሳጠቃልለው ተዋናይት ናርዲ እና ዲያቆን ዘላለም ጋብቻቸውን አልፈጸሙም። ፍጹም ውሸት የሆነ መረጃ ነው። በሶስተኛ ደረጃ የምና ኦኬ፣ እንግዲህ ይህኛው መረጃ እንደሰማችሁት ነው። እህታችን አርቲስት ናርዶስ አዳነ እና ዲያቆን ዘላለም ታዬ አልተጋቡም፣ ውሸት ነው እያለች ነው ያለችው እህታችን። እንግዲህ ኦኬ፣ በዚህ መረጃ እቀበለዋለሁ። ለምን በትናንትናው እለት እነሱም በድሬዳዋ አብረው እንደነበሩ መረጃውን ነገር ያችኋለሁ ለአገልግሎት አብረው እንደነበሩ በዛ እንደነበሩ የሰርግን ስርዓት እንዳልተፈጸመ የሚያሳይ ነገር ነው። ዋናው መረጃ ግን ይህ ሊስፋፋ የቻለበት ምክንያት መጀመሪያ እንደነገርኳችሁ ሊያሾ፣ ሁላችሁም እንደምታውቋት ሊያሾ ነው። ይህም ቪዲዮ ፖስት ያደረገችው አርቲስት ናርዶስ አዳነ ልታገባ ነው ብላ ቪዲዮ ፖስት አደረገች። ከዛ ነገሮቹ እጅግ መስፋፋት ጀመሩ። የተለያዩ ሶሻል ሚዲያዎችም ተቀባበሉት። እኛም አንድ ሁለት ቪዲዮ ከዚህ ቀደም በዚህ ጉዳይ ላይ ሰርቻ ያላችኋለኝ ነገሩን ለማጥራት ያክል ዛሬም በድጋሚ ተመልሼ መጥቼበታለሁ ማለት ነው። ስለዚህ ዋናው ጉዳይ ደግሞ ነገሩ እንዲሰፋ በትኩረትም እንዲታይ ያደረገው ምክንያት እሷ ጮኛ እንዳላትና ቀለበት አድርጋ እንደነበረች እንዲሁም አግብታ ነበር የሚሉ ወሬዎች ሲነሱ እንደሞ እሱ መምራችን ዳቆን ዘላለም ታየ ዳቆን ከመሆኑ አንጻር ዳቆን የሚያገባው ድንግል የሆነችውን ሴት ነው እንጂ ይህ ሊሆን አይችልም ሲል ነገሩ ሊገን ችሏል። በደንብም እኛም ትኩረት ሰተን ልናየው ችለናል ማለት ነው። ክህነቱን ከማክበር የተነሳ እኛም ይህን ጉዳይ ለማጥራት እለት እለት ያለውን መረጃ እያቀበል ናችው እንገኛለን ማለት ነው። እንግዲህ በዛሬው ያለውን መረጃ ይህን ይመስላል አርቲስት ናርዶስ አዳነና እንዲሁም መምህራችን ዲያቆን ዘላለም ታዬ ተጋብተዋል የሚባለው ነገር አልተጋቡም ነው የመጨረሻው መልስ የሚሆንም ማለት ነው ቀጣይ ሊጋቡ ይችላሉ አዎ ያለውን ነገር ሰምተን እውነት የሆነ መረጃ ለማቀበል እንሞክራለን ማለት ነው ለዛሬ ያለን መረጃ ይሄን ይመስላል። ቀጣይ በሌላ ቅዱስ እስከምንገናኝ ድረስ ቸር ሰንብቱልኝ አመሰግናለሁ አብራችሁ ስለቆያችሁ